እሺ ሰው አው የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች አለን። በቃ ያቆመ መጽሐፍ ልብሳችን ነው። በቃ የስ- እንለዋለን። እኛም የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አው ያ ባለጹን ታዲያ ጸሎት ለምን በስራዋ እጅግ ኃይል አላደረገችም? አድርጋለች። የታዲያ አንዴ ማላ አንደኛ ለዘላለም ሲውል የሚገባው ሰውዬ በሲኦል እንዳይቀጣ በቃ አኗኗሩ ብቻ እንዲጠፋ አደረገ። ቢያንስ ወደ አኗኗሩ እንዲጠፋ የተደረገው እሱ ነፍሱ እንድትጠፋ አደረገ። ሶስተኛው ጥያቄ እኮ እሱ ነው ነፍስ አፈር ትሆናለች የሚል ጥያቄ አለ። ወደዛ ሄዳለሁ ብዬ እኮ ነው አኗኗሩ እንዲጠፋ ያደረገው ነፍሱን አፈር አደርጋታለሁ አለ። ሶስተኛ ጥያቄ ነው እመጣለሁ። ሁለተኛው ላይ ተያያዥ ጥያቄ ስለሆነ አብሮ ይመለሳል እሱ። ስለዛ ቢያንስ የአባለቱን ጸሎት አሁን እዚህ ጋር ሰርቷል? አልሰራም? ሰርቷል። አሁን ከታሪኩ አንጻር እንወካለን ማለት ነው። ከታሪኩ አንጻር እንወካለን የአባለቱን ጸሎት አትሊስት ምንድረስ ሰርቷል። ያቺ ነፍስ ህይወትን ባታገኝ እንኳን ግን፣ ቢያንስ ግን ስትቀጣ እንዳትኖር አድርጓል። ምን አድርጓት አፈር አድርጓትም ቢሆን ነፍስ አድርጓት እንችላለችው። ቆይ እሱንማ ሦስተኛ ጥያቄ ነው፣ ላይ ጥያቄ እኮ አለ። ቢያንስ ግን በጸሎቱ ምክንያት አድርጓል አላደረገም? አድርጓል። ለእግዚአብሔር ጆሮ በጣም የቀረበ ስለሆነ ፍጸምና ትልቅ ነው። እንደ እግዚአብሔር ፍቃድ ነው የሚፈጸመው ብለህ ስትል አኬ በእውነት ስነግርህ እየዋሸ ነው ለምን አንደኛ እግዚአብሔር እንደ ሰውየው ነው ኃጢያቱን አይቶ እንደ ሰውየው አይቶ ነው የሚፈርድበት ብለኛል ስለ ኃጢያት መፍረድ ሁለተኛው ላይ የቅዱሳን ጸሎት ደግሞ እንደ እግዚአብሔር ፍቃድ ነው የሚፈጸመው ኦኬ እግዚአብሔር ካልፈቀደ አይፈጸምም ማለት ነው አይደል አኬ አይፈጸምም አዎ አንዴ ታዲያ ቆይ ካዲያ በታምረ ማርያም ታምር መቶ አስር ላይ የዛሬ ስንት ዓመት የጠየቅኩህን ሂድና ጠይቅናና ብዬ አባቶችን በዛ ክፍል ላይ የእግዚአብሔር ፍቃድ ያ የመቶ አስረኛው አድመጠኝ አድመጠኝ አድመጠኝ፣ በዚህ ጉዳይ አድመጠኝ፣ አረባ ክፍል አስረኛው ጉዳይ አድመጠኝ፣ ታምረ ማርያም ላይ መቶ አስረኛው አድመጠኝ ጡቴን ቆርጬ ቆርጬ ጸጉሪ ማነው ፊቴን ነጭቼ እንደዚሁም ልብሴን ቀድጄ ብላ ከአልማርክሊ ብላ የእግዚአብሔር ፍቃድ አልምረው ማለት ታምር መቶ አስር ላይ ማለት ነው። ይህ ሰው ክርስትናውን ጥምቀቱን እኔንም መላእክትንም ንቆ ክዷልና አልምረውም ብሎ አንዴ ጠየቀችው፣ እምቢ አላት። መለሰ ጠየቀችው፣ እምቢ አላት። ቆይ አድምጠኝ። መለሳ ጠየቀችው፣ እምቢ አላት። መጨረሻ ላይ ግን የጌታ ፍቃድ

የጌታ ፍቃድ ሰውየው ሲኦል እንዲገባ ነው። ምክንያቱም ጥምቀት ተክዷል። መቶ አስረኛው ታምር ታምረ ማርያም እና ጥምቀት ተክዷል፣ ክርስትና ተክዷል፣ ራሱ ክርስቶስ ተክዷል፣ መላእክት ተክዷል። እንዲህ የካደውን ሰውዬ የጌታ ፍቃድ አልምረውም፣ የዚህ ሰው ኃጢአት ለዘላለም ኃጢአቱን ይቅራለሁም ብሎ ሲላት፣ በመጀመሪያ ጠየቀችው መለሰላት እንቢታ። ጠየቀችው ማርያም መለሰችለት እንቢታ። መጨረሻ ላይ ልብሴን እቀዳለሁ፣ ጡቴን እቆርጣለሁ፣ ጉንጮቼን ሰነጥቃለሁ ብላ ስትል በማስፈራራት የእግዚአብሔርን ፍርድ ለውጣለች ማርያም በታምረ ማርያም መቶ አስረኛው በእንተ ጥብርያኖስ ነጋዴ ላይ ማለት ነው። ስለዚህ እንደ እግዚአብሔር ፍቃድ ከሆነ የቅዱሳን ጸሎት የሚሰማው እንደ እግዚአብሔር ፍቃድ ከሆነ የአባለት እጹን የማይሰማበት የማርያም የማርያም ሲሆን እምቢ እያለች ጡት እቆርጣለሁ፣ ቀሚሴን እቀዳለሁ፣ ጉንጭን እሰነጥቃለሁ ብላ ይቅር ተብሎላታል። እዛ ክርስቶስን የካደ ሰው ይሄ ሰውዬ ክርስቶስን አልካደ የገዳሙ አበምኔት፣ የዚህ ሰውዬ ኃጢአት ዝሙትና ነፍስ መግደል ነው። የጥብርያኖሱ ነጋዴ ግን ክርስቶስ ተክዷል። ጥምቀት ተክዷል። ክርስትና ተክዷል። መላእክ ተክደዋል። ቢያንስ ሌሎች እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ምስጢረ ጥምቀት ተክዷል። ከአምስቱ አዕማደ ምስጢር ሁለቱ ማለት ነው ተክዶ ያን ሰው ቀሚስ ቀዳ ጉንጫን ሰንጥቃ አይደለም። ጨርሻለህ፣ በቃ ጨርሻለህ። ተመሳሳይ ታሪክ ስለሆነ ነው። እንደ እግዚአብሔር ፍቃድ ብለህ ነው። ቀሚስ ነው። ነፍስ መርት አፈር ትሆናለች ብሎ የሚለው መልስ አሁን እባክ ወዳ መክብብ መጽሐፍትን መክብብ መጽሐፍትን ጥቅሱን ካላውቀው ነግርሃለው፣ ነፍስ ወደ እግዚአብሔር ትሄዳለች ብሏል። አፈር ትሆናለች ብለህ አንተ ነፍስን አድመጠ የባክ ነፍሱ አናማሩ ተፋ ተደርጓል። ግድ የለህም፣ ግድ የለህም፣ ግድ የለህም። ለዘመናት ጠብቀህ ነበር፣ ዛሬ ተገኝታል

ነፍስ አፈር የምትሆንበት አልጨረስክም፣ ልስጨርስ ሊገር እ የአባለት ጹን ማ የዚህ ሰው ነፍስ ብቻ ሳይሆን የአንተ ነፍስ እዚህ እየተሰቃየች ነው፣ አፈር እስክትሆን ድረስ። ነፍስ አፈር የምትሆንበትን መልስልኝ ከመጽሐፍ ቅዱስ ጠቅሰህ። አንተ ነፍስ እኮ ራሱ አፈር ሆነች እዚሁ። ምክንያቱም ተጨነቅ፣ መልስ። ነፍስ አፈር መሆኑን ከመክብብ መጽሐፍት ላይ ነፍስ ወደ ፈጠረችው ወደ እግዚአብሔር ታርጋለች ይላል መጽሐፍ እንጂ የሰው ነፍስ ወደ መቃብር እንደንሰሳ ወደ አፈርነት እንዳያችሁት መቼ ማቆም ወሬው ጨርሻለሁ። መልስ ጨርሻለሁ። ልገባ ስል ደግሞ አሁን ታቆም ታስቆመኛል። እሺ ጸጥ በላሽ። አትችልም አትችልም። እስቲ ጸጥ በል። እስቲ ፕሩቭ ሚ ሮንግ እዚ አክሊን ስህተት ነው ያለስ ጣልቃ ሳትገባ ቀርጠ ቀርታ። እሺ ቴንክዩ። እስቲ ጣልቃ ካልገባ ገባ እናደንቋለን በእውነት። እሺ የመጀመሪያዎችን ሁለቱን ጥያቄዎች መልሰናል። ያለ የማይሰራ ኃጢያት ነው ወይ የሚለውን ቅድም አይታችኋል። በምመልኩ እንደመለስ ነው። የአባለጹን የማማለድ ሰራይታ የሚለውን የማማለድ ሰራን አሳይተናል። አይደለ አዎ እሺ፣ እንደ እግዚአብሔር ፍቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ እመቤታችን እኮ እንደዚህ ብላ ነበር እንዲያ ብላ ነበር የሆነ ተአምር ክፍል ላይ ምናምን ምናምን ለሚለው እመነኝ፣ ያንን የተአምር ክፍል ልክ አሁን ስንክሳራ እንደተሳሳትከው ያንንም ባየው፣ እርግጠኛ ሆኚ ስህተት ሆነ መጥቼ አርሜህ በቤትህ ማለት ነው አጋልጬ የሚሄድ ይችላሉ። እርግጠኛ ሆኚ ስለዚያ ላምጣው መጽሐፉን

ወዳጅ ወይ ባክን እንደመጻፉ ቢኖር በለሰላርክ እንደለመድከው በል፣ ይሄንን ታሪክ ባነበው ስህተት ነህ ብዬ መምጣት አይቀርም። ያልኩ እኮ ሳነበው ስህተት መሆኑን አጋለጥኩ። ከዛ በኋላ አራኒያው ተሳስቻለሁ ብለው መጥተው በአደባባይ አመኑ።

መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ሥጋ ወደ መበስበሱ ሊሄድ ይችላል፣ ስለዚ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ነፍስ ለነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል፣ ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይህንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድን ነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው መጽሐፍ ቅዱስ

አደ ለገድ የለም። ጨርስ ጨርስ አማርኛ አማርኛ ቃል ጨርስ ጨርስ እያልክ አንተ እኔ መክብብን በል በል በል ነፍስ ወደ ፈጠሮች ወደ እግዚአብሔር ትሄዳለች እንጂ እንደ እንሰሳ ነፍስ አንተ ጨረስክ ጨረስክ በል እንጂ ጨረስክ በል በየማከሉ እኔ ሰው አውራ ጨረስክ ጨረስክ እዚሁ እያለክ ነው። እዚሁ ነው እዚሁ። አንተ ራሱ እየተጨረስክ ነው። መልስ ክበብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ ወደ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ። አዎ አምጣ መረጃ። ሚዩት አድርገው። ቴንክ ዩ እንግዲህ ለምሄድ ሚዩት ማድረግ አልችልም አልችልም፣ ከታች አልችልም ማለት ሚዩት አድርግልሃለሁ በቃ ሚዩት ነፍስ ወይ ነፍስ ሚዩት አድርገው። እስኪ ባይሆን ያንተ ነፍስ ነው የተጨነቁ። የምር ነፍስ ይላል። እንዲሁም እየዘጋሽ ሚዩት አላደረኩም፣ ግን ይሁንሽ ልቀጥል። ሎጎ ዋጋ ምን ነው እንዴ? ይሰማል አሁን? አላረክም። ይሁን፣ እኔ ከውጭ ሌላ አለ። እንደዚህ ላድርግ፣ ልቆይ። እንደዚህ ላድርግ፣ ልቆይ። በዛኛው ነው ችግር አልነበረብኝም። አሁን ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሩ ደረጃ እንደነገርኳችሁ ነፍስ ዘላለማዊት አት ብያለሁ፣ እንዳትረሱ ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም፣ ኃጢአት ተሰራም አልሰራም ትቀጥላለች። ስለዛ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ላስተምህሮ፣ እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው በነገራቸው ላይ ጠቅላላ አድርገህ። ይህንን ታሪኩን ግን ነገራቸዋለሁ። ከታሪኩ አንፃር እንዴት እንየው ታሪኩን ነፍስ አፈር ትሆናለች አትሆንም ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጥር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል። ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አረጋታለው ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድን ነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን፣ በአስተምህሩ ደረጃ ግን ምንድን ነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው፣ አለቀ መጽሐፍ ቅዱስ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአእምራዊ ጉዳዮች፣ ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። ልክ ለምሳሌ እንዴት መሳላችሁ በምሳሌ ሳስረዳችሁ በምሳሌ ሳስረዳችሁ ለምሳሌ ለምሳሌ አንድ የምታወራውን እስካሁን መጽሐፍ የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው አድርገው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅሰህ አሁን እዚሁ ባለበት ላይ ሪፍሌክሽን አሁን ባለበት

የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንሰሳ ነፍስ ወደ ምድር ወደ ታች እንደምትወርድ በጠዋቱ የሚያውቅ ማን ነው? አድምጣ! አንተ መጽሐፍ ይዋሻል? መጽሐፍ ነፍስ ወደ አንድ ብታስጨርሰኝ፣ ለምን አታስጨርስም? ሰውን በቂ መጽሐፍ ቅዱስ ጥቅስ አምጣ። እሺ፣ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አደለም? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ጥቅስ፣ እኔ አላስጨርስም አላልኩም። ጠቅሳለሱ ጥያቄ ምን ነበር? የመለስኩት ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው

ነፍስ አፈር ሲኦልም አልወረደችም፣ ታዲያ አፈርን የሆነችው ይላል። ይኸው ወንድሞች ናቶች፣ አሁን አክሊል እዚህ ጋር ለመሸሽ የፈለገው ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር፣ አልጨርስኩም የሰውየውን ነፍስ ላሳይ። ስለ እዛ በቃ ፍሪንድ፣ እንግዲህ የሰውየውን ነፍስ

እች ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይህቺ ነፍስ አፈርቱን እንጂ ለስቃይ ለጋን ማለት ነው ወይንም ደግሞ ለህይወት ለመንግስተ ሰማያት አቱን ብሎ አለ ይላል። ማ ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ ሲኦልም አትግባ ታዲያ አፈርቱን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቀስልኝ። እናትህ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ አጠቃላይ ስንት ነው?

ቆያ አንዴ ላውራ ምንድን ነው የጠየኩህ ጥያቄ ኧረ ልመልስ እሺ ጀለስ ሊያብሉህ ሚካኤል አይደርስአረባክን ምንድን ነው የጠየኩህ ነው ያልኩ ያልኩ እሺ ልመልስ እኔ እውነቱን ለመናገር ኦርደር አልቀበልም እሺ ምንድነው? እየጠየቀኝ በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ ፍቷታል ተብሏል። ምንድን ነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ፣ እንዴት ነፍስ አፈር ሆነች? አኬ በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው አፈር ትሁን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስታየው፣ እግዚአብሔር ከቃሉ ውጭ አይሠራም

እስቲ ሚዩት አርጎ እስቲ እስቲ አስደምመኝ። እስቲ ሚዩት በቃ ያው እኔ ዝም አይ ሚዩት ጀምር፣ ሰለምገባ አሁን ቤት መልስ መልስ ብራዘር አይ እንግዲህ ት እንደምንግባባ አላውቅም። በጣም እኔ በእውነት በእውነት በእውነት ትዕግስትን የሚፈታተን ነገር ትሰራው ትላለህ። እሺ፣ በአጭሩ አሁን ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስኪ ነፍሰ አፈሮ ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል አክዬ። ተይዛ መውጫ መግቢያ የለም ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ ስለዛ የምመልስልህንም እየሰማህ አሁን ግን በደንብ ስማልኝ፣ በደንብ ስማልኝ። በደንብ አድርጋችሁ ስሙ ሌሎቻችሁም። ኤርሚያስ ባይሰማህ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞች እህቶች፣ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድሞች እህቶች በደንብ አድርጋችሁ ስሙ። እሺ፣ ሰው ስንመልሰው ነፍስ አፈር ትሆናለች ወይ ሳትሆንም የመጀመሪያ ጥያቄ ሲሆን የምትሆን ከሆነ መሀል መሀል ላይ አትግባ። ድምፅህን ዲስትራክት አታድርግኝ፣ ወንድማችን አላ ቅርታ ጋር ማለት ነው። እሺ ነፍስ አፈር መሆንስ ከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ ኦኬ። ነፍስ አፈር ትሆናለች ወይኔ

ስጨርስ ልገር ስጀምር እንትን እያልከኝ ስለሆነ አን ስከዛ ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እንሰጣለሁ። እኔ እስከዛ ላውራ። ሚዩት ስላደረከው ማለት ነው ኦኬ። ምንድነው እያለ ያለ ኦኬ። እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ፣ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን ገነትም አልገባችም ጋንምም አልገባችም ይህች ነፍስ ታዲያ ምንድን የሆነችው አፈር ነው የሆነችው ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ ሁለት ቁጥር ሰባት ላይ እግዚአብሔር ሰውን ከምድር አፈር አበጀው የህይወትንም እስትንፋስ በአፍንጫ ውፍ አለበት ሰውም ሕያው ነፍስ ያለው ሆነ ይላል ኦኬ ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው ከጌታ ነው የተገኘችው ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያቅማን ነው ይላል። አሁን እዚህ ጋ ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው እኔ ጥያቄ፣ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት አኬን ማለት ነው። ይሞክር ደውል፣ ወደ ሊቃውንት የቡልኪዳን መምህራን፣ ወደ እነሱ ደውል፣ እርዱ የሚበላቸው እንደው ከተገኘ ማለት ነው። አሁን ማውራት ትችላለን። አኬ ክፍት ነው ማይኩ፣ ማውራት ትችላለን። ማይክ ሚዩት ነው። ማነው ማይክ ወጣ ሄድ። ማነው ይሄንን ያደረገ? ማነው ይሄንን ያደረገ? የእኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይሄንን ያደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። እንደዛ ነገር የለም ለኦርቶዶክስ አምኛቸው ማልሰጥ ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አን ወንድሞቼን ላውራቸው። ማን ይንን ያደረገ፣ እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ እቲን ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢውዝ አድርገውት ካልሆነ በስተቀር አላቅም። እኛ ኮሜንት መጽሐፍ ራሱ አንችልም ነበር። እርሚዬ እዚ ገዝት ላይ ያለ ነው። እኔ ደግሞ ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው እንግዲህ መስታረገኝ። ግን አሁን ሰራ ጸጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ ነው። አበምኒቱ ከፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳየ። ለማንኛውም ወደ ጥቅሱ ሄድለት ርሚ፣ ጥቅሱ ጥቅሱ ነው እሺ፣ ችግር የለም ያው ታግሰን ነው መቼ ስንትን የምንለው፣ ያው ለህዝቡ ለማሳየት ስለምንፈልግ። አሁን ምኑን ታሳየዋለህ? ተክሱን ያላሳየህ ምኑን ታሳየዋለህ? አኬ ተክሱን። አሁን ደግሞ እስኪ ኤርሚያስ፣ አሁን እኔ ስመልስ ግን ትሰማኛለህ ከይቅርታ ጋር? አዎ፣ አዎ፣ እንዴ በደንብ ቅድም የመለስኩትን ሰምተው ነበር። እንግዲህ የለም ልስማው አልስማው በኋላ እናገራለሁ። አሁን ቀጥል። አሀ ልስማው አልስማው ኢማጂን። አሁን ቅድም የመለስኩትን ሰምተው ነበር። እሺ፣ ስለዚህ ሚውት አድርገህ በደንብ አድርገህ ስማና ልክ መርሴን ሲጨርስ ደግሞ

የመጽሐፍ ቅዱስ ክፍል። ስለዚህ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራሁ የመጽሐፍ ቅዱስ ክፍል አልጠቀስክም። ስለዚህ ጥያቄዎችም ሁሉ መልሻለሁ። የመጨረሻውን ጥቅስ ጥቀስ፣ ስጠኝ። ያነሳሁትም የስንክሳር ክፍል ላይ ስጠኝ። ቤተክርስቲያንን በሀሰት ለተሳደብከው ስድብ ደግሞ ሳገባበት እኔ እዚህ ነፍስህ ወደ አፈር የምትመለስበትን

ዝም ብለህ እንደዚሁ ፕሮቴስታንቶችን እያጭበረበርክ መኖርህን እንድትቀጥል ጥዬ ነው የምወጣው። ክርስቶስን ነው ለሚያጣአጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ ምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ እንደፈለግ የምታወራ ሰው እንዳበባቸው እዚህ ሚስኪን ፕሮቴስታንት ወንድም እህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ሚስቱት እያደረግህ የእኔን ነገር እየጠቀስክ ቀን እንባቸው እንግዲህ እኛ ጋር ለመሆኑ እና መጽሐፍ መልካም ጊዜ ይሆንልህ። ቤታ ከአንተ ጋር